አራት የቅድስት ሐና ደናግል ገዳም አባላት የምንኩስና የመጨረሻ መሐላ ፈጸሙ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በሚገኘው ቅድስት ሐና ደናግል ገዳም ጥቅምት 3 ቀን 2018 ዓ ም አራት እህቶች የምንኩስና የመጨረሻ መሐላ ፈጽመዋል። በእለቱ የተደረገውን የስርዓተ መሐላ መስዋዕተ ቅዳሴ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ በመምራት የዕለቱን ቃለ እግዚአብሔር አሰምተዋል። እህት ማርጋሪታ፣ እህት ትዝታ፣ እህት አየለችና እህት ታሪኳ የገዳሙ የበላያ ሻለቃ እህት ትሬዛ ፊት በመቅረብ የምንኩስና ህይወት የመጨረሻ መሐላቸውን ፈጽመዋል። በተጨማሪም ሶስት የገዳሙ እህቶች እህት ምርት ዓለም፣ እህት ሳራና እህት ታገኝ መሐላቸውን አድሰዋል። በዕለቱም ብፁዓን ጳጳሳት በብፁ አቡነ ተስፋ ስላሴ፣ የእምድብር ሀገረ ስብከት ጳጳስ ብፁ አቡነ ሉቃስና በርካታ ቁጥር ያላቸው ካህናት፣ ከተለያዩ ገዳማት የመጡ እህቶች፣ መሐላ የፈጸሙ እህቶች ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተው በጸሎት እግዚአብሔርን አመስግነዋል። መረጃው የካቶሊክ ቤተ ክርስቲያን ነው።